የካ ክፍለ ከተማ በ2017 በጀት ዓመት በያዝናቸው እቅዶች መሰረት በርካታ ስኬታማ ተግባራት ስናከናወን ቆይተናል። በተለይም በዋናነት የበጀት ዓመቱ ቁልፍ ተግባር የነበረው የተቋም ግንባታ ግብ እንዲነካ የአገልግሎት አሰጣጥ እንዲሻሻልና የህብረተሰቡ የመልካም አስተዳደር ጥያቄ እንዲመለስ ለማድረግ ሰፊ ስራዎች ስንሰራ ቆይተናል። የስራ አካባቢ ምቹ የማድረግ በቴክኖሎጂ የማስደገፍና ከምን ጊዜውም በላይ በ2017 ከአገልግሎት አሰጣጥ ጋር ተያይዞ የነበሩ ጉድለቶችን ለመሙላት ሰፋፊ ስራዎች ስንሰራ ቆይተናል። መደበኛና ሰው ተኮር ፕሮጀክቶች በጊዜ የተጀመረው በጥራት እንዲጠናቀቁ ለማድረግ ሰፋፊ ስራዎች ስንሰራ ቆይተናል። ለዚህ ማሳያ የአቅመ ደካማ ቤቶች እድሳት፣ ዝቅተኛ ገቢ ላላቸው ህብረተሰብ ክፍሎች የሚሆኑ የጋራ መኖሪያ ቤቶች ግንባታ፣ የማዕድ ማጋራት፣ ከምንም በላይ ደግሞ የክብር ከንቲባችን ኢኒሼቲቭ የሆነው አዲስ አበባን ምርጧ ለህፃናት ማሳደግ ምቹ የምትሆነው ከተማ ለማድረግ የተጀመሩ የኢሲዲ የህፃናት ማቆያ ዴኬሮችና መሰል ስራዎችን በስፋት ስናከናወን ቆይተናል። ፖሊስ ኮሚኒቲ ሴንተሮችን የማጠናከር እና የመገንባት ሲሰሩ ቆይተዋል። የኮሪደር ልማት እና የወንዝ ዳርቻ ልማት በክፍለ ከተማችን ሰፋ ባሉ አካባቢዎች እንዲተገበሩ የክፍለ ከተማ አስተዳደሩ ኃላፊነቱን በአግባቡ እየተወጣ ይገኛል። ከሰላሳ ሺህ በላይ ለሆኑ ወጣቶችና ሴቶች የስራ እድል በመፍጠር የመስሪያ ቦታዎችን በመገንባትና በማስተላለፍ የዜጎች ተጠቃሚነትን ለማረጋገጥ ሰፋፊ ስራዎች ሲሰራ ቆይቷል። የሸማች ህብረት ስራ ማህበራትን የማጠናከር ሪፎርም የማድረግና የበለጠ እንዲዘምኑና ለህብረተሰቡ በተመጣጣኝ ዋጋ አገልግሎታቸው እንዲያቀርቡ የማድረጉ ስራ ተጠናክሮ የቀጠለበት በጀት ዓመት ነው ብሎ መውሰድ ይቻላል። ከዛም ባሻገር የእሁድ ገበያዎችን የማስፋት እና የሌማት ትሩፋት እና የከተማ ግብርና ስራዎች ተጠናክሮ እንዲወጡ በማድረግ ሰፋፊ ስራዎች ሰርተናል። በ2017 በጀት ዓመት ስኬታማ ዓመት አሳልፈናል ብለን እንወስዳለን። ለ2018 ሰፋፊ የልማት ክቦች አስቀምጠን ወደ ስራ ገብተናል። ከምንም በላይ አሁንም ትኩረት ሰጥተን መስራት አለብን ብለን የምናስበው ከተቋም ግንባታ አንጻር የአገልግሎት አሰጣጡን የማዘመንና የማሻሻል ስራ፣ የህብረተሰቡን የልማት የመልካም አስተዳደር ጥያቄ የመመለስ ጉዳይ በ2018 በልዩ ትኩረት እንሰራለን። በተለይ ሴት ሰራተኞች ልጆቻቸውን የሚያቆዩባቸው ዴኬሮች ዴኬሩ መደበኛ አገልግሎት ከመስጠት ባሻገር በቴክኖሎጂ የታገዘ አገልግሎት እንዲሰጥ ለማድረግ የስራ እድል ፈጠራ ከመስሪያ ቦታ አቅርቦት አንጻር አዳዲስ የከተማ ግብርና የማኒፋክቸሪንግ ሼዶች እየገነባን ያለ ነው። የከተማ ግብርና ና የሌማት ትሩፋት ተግባር በልዩ ሁኔታ በከተማችን እንዲጠናከርና የህብረተሰቡን የኑሮ ደረጃ እና ህይወት እንዲደጉም በማድረግ ረገድ ሰፊ ስራዎች ጅምር ስራዎች ጀምረናል። የሸማች ህብረት ስራ ማህበራት አሉ። ህብረተሰቡን የሚመጥን እንዲሆን ለማድረግና ለማዘመን ጅምር ስራዎች አሉ። የወጣቶች የስፖርት ማዘውተሪያ ጥያቄን ችግር ለመፍታት ከአምስት በላይ የሚሆኑ ደረጃቸውን የጠበቁ ሜዳዎችን ለማልማት ቅድመ ዝግጅት እያደረግን ያለን